ሰላም ጠና ስጥልኝ፣ እንዴት ናችሁ ውዴ ቻናል የተካታዮች፣ ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የአጃ ቂጣን ይዤላችሁ የመጣሁት አጃን ደግሞ በቤታችን ውስጥ ፈጭተን መገልገል እንችላለን እና ዛሬ ደግሞ ቀለል አድርገን እሱን ነው የምንሰራው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 አጃ ኦትሱን ነው ፈጭቼ የምሰራው በማንኛውም አይነት አጃ እንዲሁም ደግሞ ገብስ ቤታችን ውስጥ እንደዚህ በመፍጫ ፈጭተን መገልገል እንችላለን። እና ዛሬ እንግዲህ እሱን ነው የምንሰራው፣ በጣም የሚጣፍጥ ቂጣ ነው የምንጋግረው። እኔ እዚህ ጋር አራት የሾርባ ማንኪያ ኦትሱን ያደረግኩት እናንተ እንደምትፈልጉት በዛ አድርጋችሁም መፍጨት ትችላላችሁ። ይኸው እንደዚህ አድርጌ ፈጭቼዋለሁ። ቆንጆ ሆኖ ነው የተፈጨልኝ። ይኸው ስመለከተውም ጥሩ ሆኖ ስለተፈጨ አሁን ይሄ እሱን እንነፈዋለን። ኦትስ ብቻ አይደለም እንዲሁም አጃም ትችላላችሁ፣ በገብስም እንደዚህ አድርጋችሁ ደግሞ ፈጅታችሁ በቤታችሁ ውስጥ ደግሞ መጋገር ትችላላችሁ። ከዚህ በፊትም በተለያየ ጊዜ ላይ እንደዚህ አይነት ቂጣዎች ያሳየሁት ቻናሌ ውስጥ አለ። ይኸው ብዙም ምንም ነገር አልወጣውም፣ ትንሽ ነገር ነው የወጣው። ቆንጆ ሆኖ ነው የተፈጨልን። ከዛ እኔ ኦትሱ አጃው ላይ አሁን እዚ ጋር አንድ ተኩል ነገር የሾርባ ማንኪያ ዱቄት ቀላቀልኩበት። ያው ዱቄት ሲቀላቀልበት አይደለ ትንሽ አመጣጡም ቆንጆ ይሆናል እና እኔ ዱቄት ቀላቀየበት አለው እናንተ አለመቀላቀልም ትችላላችሁ። በደንብ ሆኖ ከተፈጨላችሁ በመፍጫው አለመቀላቀል ትችላላችሁ። እዚ ጋ እርሹ የጨመርኩት ሩብ ነገር የሾርባ ማንኪያ በጣም በትንሹን የጨመርኩት። ከዛ ጫው ነው የጨመርኩት እዚ ጋር ከዛ ዘይት ደግሞ በጣም ትንሽ ነው ዛሬ የወላሹ ጨመርኩት፣ ዝም ብዬ ሰበከቱ ነገር የሆነ እጃችን ላይ ነገር ጥሩ እንዲሆንልን እና ውስጡንም ደግሞ ጥሩ እንዲያደርገው ትንሽ ነው የጨመርኩት፣ ግማሽ ሾርባ ማንኪያ ያክል። ለምን ዱቄቱን በጣም ትንሽ ስለሆነ እየተጠቀምኩ ያለሁት ነው። እዚህ ጋር ቅዝቃዜውን እየለቀቀ ለሰስ ያለ ውሃን ይዞ የመጣሁት እሱን እየጨመርን እናቦከዋለን። እዚህ ጋር እኔ ጫውን በጣም ትንሽ ነው የጨመርኩት። እናንተ ደግሞ ከፈለጋችሁ ሌላ መጨመር ያለባችሁን ነገር እዚህ ጋር መጨመር ትችላላችሁ። እኔ ከነዚህ ውጪ ምንም ነገር እየጨመርኩ አይደለም። በየመሀሉ እንደዚህ ትንሽ ትንሽ ውሃ እያደረጋችሁ እሽት አድርጋችሁ ያውኔ ሊጡ በጣም ትንሽ ነው ዛሬ ያቦካሁት። እንግዲህ ለእናንተ ለማሳየት ብዬ ነው። ትንሽ ናት በጣም። ግን እሽት አድርጋችሁ አብኩት። አጃ ስለሆነ በደንብ እንዲዋሃድ ማለት ነው። ይሁን እንደዚህ ጠንክር አድርጌ ነው ያቦካሁት። ብዙ ላላ ያለ አይደለም ያው ለቂጣ ስለሆነ የምንፈልገው። አሁን ከድኘው ደግሞ ትንሽ ሰዓት አንድ 30 ደቂቃ ያክል አረፋ አድርጌው መለሳለሁ። ይኸው ከሰላሳ ደቂቃ በኋላ እንደዚህ ያክል የተወሰነ ላላ ብሎልናል። አሁን ዳምጬ ደግሞ በክብ በክብ ቅርጽ አውጥተን ደግሞ እንጋግረዋለን። በጣም ቀላል የሆነ የቂጣ አገጋገር ነው። እንደዚህ አድርጋችሁ ደግሞ እናንተም ሞክሩት በእውነት ቤታችሁ ፈጭታችሁ መገልገል ስለምትችሉ ማለት ነው። ከዛ እንደዚህ በምትፈልጉት ይቆርጥልኛል በምትሉት እንደዚህ እኔ ቅርጽ እንዲኖረው እና ክብ ክቧ አነሳነስ እንድትል ስለፈለግኩኝ በእንደዚህ እቃ እያወጣሁለት ነው። እንደዚህ ያድርጋችሁ ደግሞ ለሻይ ቁርስ እንዲሁም ደግሞ ለቡና ቁርስ ማድረግ ትችላላችሁ በጣም ቀላል ስራ ነው ለመክሰስ መሆን ይችላልና ይኸው ይሄው እንደዚህ አድርጌ ትንሽ ዳመድ ዳመድ አድርጉት ያው እንደ ቂጣ እንዲሆን ስለፈለግኩኝ ብዙ ኩፍ እንዲልም አልፈለግኩም ለዛ ነው እናንተ ኩፍ እንዲልላችሁና ውስጡ በደንብ እንዲታዘዝ ከፈለጋችሁ ደግሞ እንደ ዳቦ ማድረግ ትችላላችሁ ቡኮውን ትንሽ ላላ ታረጉትና እንደ ዳቦ እንዲሆንላችሁ ከፈለጋችሁ እንደኔ ጠንከር አታድርጉት። ላላ አድርጋችሁ ከዛ ብትጋግሩት ቆንጆ ነው የሚሆንላችሁ። ከዛ እዚህ ጋር የመጋገሪያ ፓትራ ላይ የመጋገሪያ ወረቀት አደረግኩኝና ወረቀቱ ከሌላችሁ ዝም ብላችሁ ማድረግ ትችላላችሁ። እኔ ወረቀቱን ያደረግኩት ቶሎ ቶሎ እንዲነሳልኝ በማለትና ጋገሩ ቆንጆ እንዲበስልልኝ ስለፈለግኩ ነው። አሁን እዚ ጋር ይኸው እንደዚ አድርጌ እየደረደርኩት ነው። ያው እንደዚህ አድርጌ አስተካክየዋለሁ። አሁን እዚህ ጋር ሁለት አይነት የሰሊጥ አለኝ ይሄ ቀዩና እንዲሁም ደግሞ ነጩ ነው። ሁለቱን አንድ ላይ አድርጌ ጥቁር አዝሙድ ትችላላችሁ። ጥቁር አዝሙድ ከሰሊጡ ጋር እንደዚህ ቅልቅል አርጋችሁ እንደዚህ ማድረግ ያው ለመልኩና የተወሰነ ጣዕሙንም ቆንጆ ስለሚያደርግልን ያው ስንበላው ሰሊጡ ማብሮ ስለምንመገበው ለዛ ነው እንደዚህ ያገረረኩት። ትንሽ ጫን ጫን ብትሉት ወይም ደግሞ ስዳምጡ ቅድም እንደዛ አርጋችሁ ከላዩ እንደዚህ ነስነሳችሁ ዳምጥ ዳምጥ ብታደርጉት በደንብ ውስጡ ድረስ ይገባል። ይኸው እንደዚህ አድርጌ ዋለው ትንሽ ጫን ጫን ምለው ትንሽ ያዝ እንዲያደርገው ብዬ ነው። ከፈለጋችሁ ውሃም ትንሽ ከፍከፍ አድርጋችሁ ሰሊጡን አድርጋችሁ ጫን ጫን ብትሉትም ይይዝላችኋልና፣ ይኸው እንደዚህ አድርጌ ዋለው። አሁን ደግሞ ትንሽ ጨርቅ ለበሳ አድርገን ደግሞ አንድ አስር ደቂቃ አረፍ አርጌው ደግሞ ከዛ እንጋግረዋለን። ይኸው አንድ አስር ደቂቃ በኋላ ይኸውላችሁ፣ እንደዚያ ያህል ተወሰነ መጣ ስላለ አሁን እንጋግረዋለን። ይኸው እዚህ ጋር እንግዲህ ኦቭኔን አብርቼ እንግዲህ ይኸው እየጋገርኩት ነው እኔ መቶ ሰማኒያ ላይ አድርጌ እንግዲህ ከላይም ከታች ምነው ያበራሁት አንድ ለ20 ደቂቃ ያክል አብስለ ነው ደግሞ እንመለሳለን። ቂጣ ስለሆነ ብዙም ጊዜ አይፈልግም። በ20 ደቂቃ ውስጥ በ25 ደቂቃ ውስጥ ስለሚበስል ይኸው እንደዚህ አብስየው ተመልሽ ያለው በጣም የሚያምር አያለ እና ቆንጆ ቂጣ ነው እና እንደዚህ አርጋችሁ ደግሞ ለሻይ ቁርስ እንዲሁም ለቡና ቁርስ አርጋችሁ መገልገል ትችላላችሁ። ለምትፈልጉት ነገር ማባያ መሆን ይችላል እና እንዲ አርጋችሁ እናንተ ሞክሩት። በጣም የሚጣፍጥ ያጃ ዳቦ ነው። ና ቤታችሁ ስፈችታችሁ ተገልገሉ። እስካሁን ከእኔ ጋራ ስለነበራችሁ እጅግ አድርጌ ከልቤ ነው ማመሰግነው፣ ሁልጊዜ ስለምታበረታቱኝ። ዛሬም ደግሞ ላይክ እያደረጋችሁ ስራ የሰዎች ዘንድ እንዲደርስ አድርጉልኝ። ስለ ሁሉም አመሰግናለሁ። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው።